እዚጋ የወላቸውን ጉበት አስቀምጫለሁኝ እሳት እየይዣለሁኝ። እዛ ጉልቻውን አንዷን ያዘርኳትኝ ወደዛ ሸራፋ ስለሆነችብኝ ይሄ ደግሞ ብረት ስለሆነ እንትና ኩሽን አይደለም ለበልበው ውጭ ነው። እና አሁን ይህንን አድርጌ አሳያችኋለሁ ማለት ነው። ሴትዮዋ ብዙ ሰዓት እንዳታበዥበት ብላኛለች። ስለበልበው ደግሞ አሳያቸዋለሁ። አያችሁት? ትንሽ እየኩበት አድርጌበታለሁ። ዩኒቨርስቲ ውስጥ ትንሽ ሳላበዛ ይህንን የሚወስጡ ነው እንዲያሰማው ማለት ነው። ግን እሷ እንዳታበሽብኝ ብላኛለች፣ እንዳታበሽብኝ ብላኛለች፣ በስሏል ብላኛለች። ከዛ በዚህ መልኩ እንደዛ አደርገዋለሁ። አዘዋዘሮዋለሁ ደግሞ ማለት ነው። እያዘዘርኩ ደግሞ አሳያቸዋለሁ። እንደዛ አደርገዋለሁ። እንደዛ አደርገዋለሁኝ እና አሁን ገና አልካለችም። በዚህ መልኩ ለበለባት አለሁኝ ቤያጠ ቋዋታ እንደዚህ እየለበለብኳት ነው። በቆሎም እየጠበስነው ደርደር እና ምን መሰላችሁ አሁን ግንፋስ እየመጣብኝ ነው። ወላሂ ስትር እንደዚህ እያገላበጥሽ ማለት ነው። ይሄ እንደዚህ ከእንትኑ እንትን እንዲልልኝ እንደዚህ ማድረግ አለበት እንዲበስልልኝ። ከንፈሩ ማለት ነው ዳር ና ዳሩ አያችዋት። በዚህ መልኩ እየለበለብኳት ነው። አሁን ይህን እደፈዋለሁ። ከዛ እንጨት ትንሽ ምረድ አደረግበት ና እንዲሰማልኝ በፈላ ውሃ ሽሮ በጠበጥኩና አገነሽበታለሁ። ጠብቁኝ።

እንግዲህ ሽንኩርት እናረኩኝ በዚህ መልኩ ግን ሞላች። በሽንኩርታው ልጆቼ በድስት አንበላም ተሰራሽ እያሉ ነው ማለት። አንድ ጊዜ ከእናቴ ጊዜ መጥቼ እንደውም ቪዲዮ ሰርቼበታለሁ እኔ በትንሰርቸው በዚህ በሹሮ ሰርቼበት አንወድም ያንኛው ወዝ ስለጠገበ የሆነ ድስት ድስት በጣም አንጥቷልና በዛ እንበላን ብለውኝ ነበረ። እስቲ እንግዲህ ደግሞ አዲስ ድስት ገዝቻለሁ። እኔ ደግሞ በድስት በጣም ነው ደስ የሚለኝ የምወደውም እና ደግሞ በሸ- በእንትን ስትሰሩት በከሰል በጣም ደስ ይላል። እንትን እያበሰርኩ ነው ሽንኩርቴን። ወይ ወይ ወይ ወይ እንድመፈረ ጊዜ ይጨምር ያለሁ ማሯዋን ደሞችን ጨምራታለሁ። ያብሬ ቁልፍት ታረጋታለሁ ማለት

ምንድነው የሆነ የሚጮህ እማያቅ ነገር ነው ምናምን ነገር ነው ብላለኝ። እና በነገራችን ላይ እኮ ሪያድም አሁን ጅዳም አለ እኮ እንጀራ እንጀራ አስመጥተሽ ብይ ማለት ነው። ሁቢ እና አልክልሽ አይ ላክ ነገር እንደው ምን አባቴ ልሁን፣ ፀሐው ወጣብኝ። ውድ ቤተሰቦቼ፣ ያው ሊጨርስ ነው። ምን ማድረግ አልችልም።

ሳውዲ ብቻ ያለ ነበር የሚመስለኝ። እዚህም አለ ማሻአላ። ቤቴን አጠላልፍችን ጨረስኩኝ። ዘንደስ ምርጥ ሽታ ያመጣ። እዚህ ጋ ቡና ይንፈራርሻለሁኝ። ወጤን እየሰራ ሆይ ነው። ባለቤት መስጊድ ሄዷል ነው ያያችሁት። እዚህ ቁጭ ከዛ ትናንትና ውብ ውብቷ ደሴ ሄጄ ነበርና ይህ ብር ብሬ ስቀንስ ቅድም ፍሱብ ይሄን ቆሎ ገዝቼ የመጥቻለሁ። ቡና ቁርስ ላቀርብ ነው። ይቺ አንተን ምን ትመስላችኋል? ስፌት ነው የምትመስለው ግን ሸክላ ናት። ከሳውዲ ነጃት የመጣሁት በጣም ምርጥ ናት። እንደዚህ ናቀርበው ዛህ አርጊ። ከዛ ነው ሸውሬን ወስዳለሁ ማለት ነው እና ደግሞ እንትን እንትን የፍራሽ ልብስሽን ይሄን አይደለም ያንኛው እዛኛው ቪዲዮ ላይ ነው። ኮሜንት የጻፋች ልጅ ፍራሽ ልብስሽን የት ነው ያሰራሹ? ያለች ልጅ አለች። ያሰራሁት ኬሚሴ ነው። ባለፈው ነው እንነግራችኋለሁኝ፣ ኬሚሴ ነው። አንዷም ደሞ እንደዚሁ መጅሊሱን መጅልስ ያሰራሽበትን ቁጥር ንገሪኝ መርሳ አካባቢ ተሆነ ብላኛ ብላኛለይ መርስ አይደለም። እኔ ጨፋ ነው ጨፋ። ይሄ ደግሞ የት ነው ያላችሁ? እኔ ያለሁትኝ ጨፋ ነው ጨፋ ሮቢት። እና መጅልሱን ያሰራሁት ኬሚሴ ነው፣ መርስ አይደለም። ሙዴ የመجلسው ላይ ፍራሽ ልብስ ነው ልብስ፣ ኬሚሴ ነው። ደሞ ቁጥሩ የልጅቷን ቁጥር ባለፈው ቪዲዮ ላይ እንተም በየላችኋለሁ ማለት ነው። አሁንም ደግሞ ደሞ ስጨት ሲጨታላችሁ የምትፈልጉ ልጆች በውስጥ አናግሩኝ። እንሻላህ እሰጣችኋለሁኝ። እኔን ማስሬት አላችሁኝ፣ ያሰራላችኋለሁኝ እንሻላህ ባለ ፍቃድ ማለት ነው። እሺ ወዶቼ፣ ንቡና ንጠጣ እንትን ትናንትና ደሴ ሂጅ ነበርና፣ ደሴ መናኸሪያ ትንሽ ቀረብ ጣርጌላችኋለሁ። እንዴት አባቱ እንደሚያምር ደሴ። ማሻላ ተባረክ ረህማን። እኔ ደሴ በፊትም ሂጄ አላውቅም ነበረ። አሁን ተመጣሁኝ እየሄድኩት። ማሻላ ተባረካላ፣ ወላይ እንዴት ደስ እንደሚል ማሻአላ፣ ማሻአላ፣ ማሻአላ ነው። የደሴ ልጆች አገራችሁን አይቼ ተመጣሁኝ። ማሻአላ ብያለሁኝ እና መግቢያው ላይ ነው ያረኩት፣ መጀመሪያው ላይ ይወት ያው ለመቀረጽ ስላልተመቸኝ ነው፣ ሁሉንም ለመቀረጽ ማለት። ምክንያቱም ስገባ ምናምን እንደዚህ ተቀርጻለሁ ብዬ ነበር፣ ግን በጣም ነው የሚያስፈራው። ወላ ይፈራል። እና እንደዛ ነው ላቸዋለሁኝ። በተረፈ ንቡና ጠጡልኝ። ኔ ውዶች ሰላም ሁኑልኝ። ሰላም አለይኩም ወረህመቱላሂ ወበረካትሁ።